ባትፈጥሩብኝ በጣም ደስ ይለኛል። ኔጋ ሪስክ ስላለ እናንተ ሳያችሁ እንባ ይመጣ ምናምን አይነት ወሬ ያወራ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል የቤተሰቦች እንደምን አላቸው? ከኔ ጋር ሁሉ ሰላም ነው። ለዚህ ቻናል አዲስ የሆናችሁ እንደተለመደው ላይክ፣ ሸር፣ ሰብስክራብ እያደርጋቸው ቻናሌን ተቀላቀሉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ቅመማ እንግዲህ ሀይሚ ተከሰተ ነበር በቪዲዮ ማለት ነው። ትንሽ እንደተከፋች ስትናገር ነበረ። የተከፋችሁም ደግሞ በተመልካች ወይም በኦዲየንስ ነው። አንዳንድ ሰዎች በቃ አንዳንድ ሰዎች ይቅርታ አድርጉልኝ እና በማይመለከታቸው ገብተው የራሳቸው እያረረ የሰው የሚያማስሉ ሰዎች አሉ ማለት ነው። የምር እነዚህን በቃ ፈጣሪ ልቦና ይስጣቸው ነው እንጂ፣ በምንም እንትን አትሏቸውም። ተከራክራችሁ በቃላት አታሸንፏቸውም። ወይንም ደግነታችሁን ላሳይ ብላችሁ አያምኗችሁም ማለት በቃ፣ አንዳንድ ሰው እንደዚህ ነው። ብትሞቱለት ብታዝሉት እራሱ እግሬ ተንጠለጠለ ይላቸዋል፣ አንዳንድ ሰው ማለት ነው እና የሚያው በቃ የሆነ የወሬ ሱስ ያለበት ሰው አለ በቃ ምን ላውራ በቃ ምን ልበል ብሎ ዝም ብሎ የሚያወራ ሰው ማለት ነው። እና እንደዚህ አይነት ሰው ደግሞ በቃ በጸሎት ነው ካጠገባችሁ ሚሄደ እንጂ ሌላ ምንም አታደረጉትም። ምክንያቱም እውነቱ ይሄ ነው እየተባላችሁ ወይም እያላችሁት ነው አይደለም ብሎ ይከራከራችኋል በደረቁ ማለት ነው። ስተቱን አያምንም። እና ሃይሚንም ያስከፋት እንደዚህ አይነት አስተሳሰብ ያላቸው ሰዎች ናቸው ማለት ነው። ያው እንደሚታወቀው ብዙ ተቀናቃኝ የላቸውም። ብሩኬ እና ሃይሚ በብዛት ሰው ይወዳቸዋል፣ በብዛት ማለት ነው። በቃ በቃ የፍቅር ሰው እንደሆኑ ነው ሁሉም ሰው የሚያውቀው። እነሱም ሰው አይነኩም፣ በቃ ስርዓት ያላቸው ልጆች ናቸው። እነሱም በቃ ሁሉም ሰው ወዳጄ ነው ብለው ነው የሚያስቡት። ምክንያቱም ከስራችሁ ነው አገብታችኋል እናንተ ጥሩ እያደረጋችሁ መቼም ሰው ክፉ ሊሆንባቸው አይችልም። ስለዚህ እነሱም ያንን ስራችሁን ስለሚያውቁ እኛ ጥሩ ነን፣ መልካም ነን ብለው ነው የሚያስቡት እና በቃ ቢዝናኑም ምን ቢሉም በራሳቸው ሙድ ነው ማለት ነው። ነገር ግን አሁን ምን እየተወራ ነው፣ ሀይሚ ብሩኬ መኪና በመግዛቱ በጣም ተናዳለች፣ በጣም ቀንታለች። አስተያየቷ ራሱ በቃ ምናምን ቆጭቷታል እሷ ሳትገዛ እሱ ስለገዛ ምናምን እያሉ ኮሜንት ላይ ሲፈተፍቱ በየቲክቶኩ ሲፈተፍቱ እሱን አይታ በጣም ነው የተሰማት ማለት ነው። እና እንዲት ነው የምታስቡት? የእሱ እድገት እኮ የኔ እድገት ነው። የኔ እድገት ደግሞ የእሱ እድገት ነው። ታውቃላችሁ፣ ሀ ብለን የጀመርኩት ከብሩኬ ጋር ነው እና ያኔ የሁለታችሁንም ደጋፊዎች ነበራችሁ እና በእኔም ስኬት ደስተኛ ናችሁ፣ በእሱም ስኬት ደስተኛ ነበራችሁ። እና እንዲት ነው እኔ እንደዚህ ላስብ የምችለው እኔ ብዙ ሰው ወዳጄ ነው ብዬ ነበር የማስበው ግን፣ አንዳንድ ሰው ወዳጄ መስሎ እኔን ያልሆንኩትን አስመስሎ የሚናገር ሰው አለ ብላለችና በጣም ተከፍታለች። የምር ለመናገር ማለት ነው እኔ ምንም አይመስለኝም። ነገር ግን ልጁ ካየው ማለት ብሩኬ ማለት ነው ይሰማዋል። እንደገና ደግሞ እንዴ እውነታቸውን ይሆን እን እውነትም እንደዚህ አይነት ስሜት ሰማታል እንዴ ብሎ ሊያስብ ይችላል። ያላሰበውን እሱ ያላሰበውን ሀሳብ አታሳስቡት ምናምን ብለ በጣም ስትናገር ነበረ እና በጣም ነው የሚቀርመው። የምር ረበት ማ ምንድን ነው እንደዚ ረበት ታፋቷቸው ምንድን ነው? በነገራችን ላይ አንድ ሰው ነገረኛ ከሆነ ማለት ነው ስርቡ ሁሉ ነገረኛ ብሎ ነው በቃ፣ ሌባ ከሆነ ሌባ ነው ብሎ መጀመሪያ የሚሰርባቸው ስለዚህ እንደዚህ አይነት ይሄ ኮሜንት የቀናተኛ ኮሜንት ነው ብዬ ነው የማስበው። የምር በቃ ሊቀኑባት ይችላል። ትናንት ተነስተው ውጤታማ ሲሆኑ ስኬታማ ሲሆኑ ሊቀኑባቸው ይችላል። ይሄ የታወቀ ነገር ነው። ታውቃላችሁ፣ የኛ ሀበሾች እንደዚህ ነው። ይሄ ተግባራችን የማይካድ ስራችን ነው ማለት ነው። ብዙዎቻችን እንደዚህ ናቸው። የሆነ ሰው ሲለወጥ እኔስ፣ ትናንት ከመሬት ተነስተው እሱ አለፈለት፣ እኔስ የሚለው ነገር ይሁን በቃ አለቅ ያለን መንፈሳችን ነው ማለት ነው። ስለዚህ ልጅቷ እንደዚህ አይነት ነገር አታስብም፣ ልታስብም አትችልም። ሲጀመር ብሩኬና ሃይሜ ጓደኛሞች ናቸው። ያ ማለት የብሩኬ ንብረት የእሷ ንብረት ነው። ባይሆን እንኳን ባይሆን እንኳን ለስራ እንኳን ቢሆን የተገናኙት እሷም እየሰራችው እኮ ነው። የእሱ እይታ እኮ ከእሷ እኮ አይበልጥም። አይደል እንዴ? ዛሬ በእሷ ከተለቀቀ ነገ በእሱ ነው የሚለቀቀው። እይታቸው ደግሞ እኩል ነው። ስለዚህ እሷ ስላልፈለገች ነው እንጂ ብሩኬ መኪና ገዛ ማለት ይህን መኪና እሷ መግዛት አቅቷት አይደለም። ምክንያቱም ከእሱ እኩል ነው የምሰራው እሷ እራሱ እያለች ነበረ እንዴ፣ እሱ መኪና ገዛ፣ እኔስ ቤት መግዛት ፈልጌ ቢሆንስ ምናልባት እናንተ ማታውቁት ቤት ቢኖረኝስ እንዴት ነው እንደዚህ ልትሉ የምችሉ? ብላ በጣም ተናዳለች ማለት ነው። ደግሞም ያናድዳል እንዴ። ያላሰቡትን፣ በጭንቅላታቸው ውስጥ የሌለውን ነገር እንዲያስቡ ተንኮል፣ እርስ በርሳቸው እንዲጠራጠሩ ይሄ ነገር እውነት ነው እንዴ ብሎ በቃ እንዳያስብ እኮ ነው በመሀላቸው የሆነ እስከ ዛሬ በፍቅር ሲሰሩ ኖረው አሁን ሀብት ሲመጣ እንድጣሉ አይነት ነገር እኮ ነው ስራቸው በሙሉ ማለት ነው። ሲቀጥል ይሄ ብቻ አይደለም ብሩኬ ምንድን ያለው እኔና ሃይሜን ለማለያየት ብር ተሰጥቶት ተቀጥሮ እኛ ጋር የተላከ ልጅ ነበራል። እና ሲይን ሲይን ሲይን በቃ ፍቅራችን ትክክለኛ እንዲሆን አወቃለ። ከዛ በቃ ምናምን ከዛ እንባው መጣለ እና እውነቱን ልንገራችሁ ሳያቸው ሳያቸው፣ በጣም ነው የምታስቀኑ፣ በጣም ፍቅራቸው ያስቀናል። እኔ ግን እናንተ ጋር የመጣሁት እኮ ተልኬ ነው። እንደዚህ እንደዚህ ብር ተሰቶኝ ነው እነሱን አጣላ በሆነ ነገር ብለ አለያየተ ብዬ ተልኬ ነው የመጣሁት። ስለዚህ ሳያቸው ግን በቃ እናንተ ማለያየት ቢሆን አንደኛ አልችልም ማለያየት፣ እናንተን ባለያየ ራሱ ሁሌ ይጸጽተኛል። ስለዚህ በቃ እውነቱ ይሄ ነው ብሎ ነግሮን፣ አልቅሰው ነግሮን ነው ይሄደው አለ። ይህ ማለት እነሱን ለማለየት ስራ ፈጥራችሁ ብር ሰው ቀጥራችሁ እነሱ ጋር ድረስ እስከ መላክ ድረስ ይሄ የጤነኝነት ነው ብዬ አላስብም ማለት ለምንድን ነው ማለት እሺ ተለያዩ ከዛስ ከሱ ተለያየች ማለት ከአንተ ጋር ትሆናለች ማለት ነው ከእሷ ጋር ተለያየ ማለት ብሩኬ ከአንቺ ጋር ይሆናል ማለት ነው እና ይህ የሆነ አንዳንዴ ብዙ ጊዜ ስኬት የማይሳካለን ለምንድን ነው ታውቃላችሁ ተንኮለኛ ስለሆነን ፈጣሪ ደግሞ የልባችንን ነው የሚያውቀው ማለት ነው ለሰው ክፋት፣ ለሰው መጥፎ ነገር የምንመኝ ከሆነ እመኑኝ ያ የተመኘ ነው በሙሉ ለራሳችን ነው። በማታቆት አጋጣሚ ለራሳቸው ሆኖ ነው የምታገኙት። ለምሳሌ ሰው እንድጣላ በቃ ሕይወቱ የተመሰቃቀለ እንዲሆን በቃ በደፋው የምትሉ ከሆነ የራሳችሁ ተመሰቃቅሎ ራሳችሁ ትደፋላችሁ እንጂ ማንም ምንም አይደርስበትም። ምክንያቱም የሰው ልጅ ሕይወት በፈጣሪው እጅ ናት። ገብቷችኋል። እናንተ ስላወራችሁ ነገር ስላደረጋችሁት ምንም ነገር አይመጣም። እኔ ሁላችሁንም እያልኩኝ አይደለም። ብሩኬም ሀይሜም ሲሉ ነበረ። እኛ ወደ ሶስት መቶ አሁን አራት መቶ ሺህ ሊገባ ያለ ኦዲየንስ ነው ያለን። ከዛ ውስጥ ወይ ሁለት ወይ ሶስት ነው ይሄን ነገር ያባዙት። ነገር ግን በሁለቱ ብለን ያን ሁሉ ኦዲየንስ አናስከፋም። ብዙ ነገር በውስጡ ይደርሰናል። ነገር ግን በቃ ችለውት ነው እንጂ ማለት ነው ብሩኬ ራሱ ሲናገር ነበር በቴሌግራም እንደዚህ፣ ስለ ሀይሚ ማለት ሀይሚ እንዲ ብሎ ለእሱ ይናገራል። እሷ ጋር ደግሞ ሄዱና ብሩኬ ኮ ማለት አንቺ እንደምታውቂው አይደለም፣ እንደዚህ እንደዚህ እኮ ነው፣ እንደዚህ እንደዚህ ብለው ፎቶሾፕ ሳይቀረ እየሰሩ ለሀይሚ ይሰጣሉ። የሀይሚን ደግሞ ለብሩኬ ይሰጣሉ። ግን እሱ ምንድን ነው ያለው፣ ማለት ኦዲየንስን ቢያከብርም ግን ከኦዲየንስ የበለጠ እሷ ታቀኛለች አለ። ገብታቸዋላ እነሱ በአካል ይተዋወቃሉ፣ ከመተዋወቅም ተላምዶ አንድ ጋር እየኖሩ ነው። ስለዚህ እዚህ ጋር መጥታችሁ ስለ ብሩኬ የፈለገ ነገር ብትነግሯት እንደ ታዝባችሁ ዝም ትላለች እንጂ ስለ ብሩኬ መጥፎነት እናንተ አደላችሁ የምትነግሩት። ምክንያቱም እሷ እየኖረች እኮ ነው፣ እሷ እኮ አብረው ስንት ነገር እያሳለፉ እኮ ነው። አደለ እንዴ? ስለዚህ ምን አለበት የሰው ስኬት ቢያስደስተን፣ የሰው ውጤት በቃ ደስ የሚል ነገር ሰው ሲገጥሞ በቃ ለምን ደስ አይላችሁም? የምር ደስ ይበላችሁ ውስ? እነዚህ ልጅ ሰርቀው አይደለም ያመጡት፣ አይደል እንዴ? አረ አላችሁ። አንዳንድ ሰው ደግሞ ብሩኬ የማዳም ቅመም ነው መኪና የገዛለት ብሎ የሚያወሩም ነበሩ። እሱ ምን አንሶት ነው ከማዳም ቅመም የሚቀበለው? እንዴት ሊሆን ይችላል? የማዳም ቅመም በአመት የማታገኘው ነው ኮንስ በወር የሚያገኘው ለምን ብሎ ከሰው ይቀበላል? እሱ ሰው እየለያችሁ ተናገሩ። ከዚህ በፊት አስቀብለዋል አስልከዋል የተባሉ ሰዎች እንዳሉ አውቃለሁ ነገር ግን ብሩኬ ዜሮ አምስት ሳንቲሜ ከሰው አይፈልግም። ጽድት ያለ ኮርቶ በራሱ የሚኖር ሰው ነው። አንዳንዴ ወር ያማረልን ብላችሁ ብላችሁ አትበጥረጉ ማለት ነው። እና ጥሩ አይደለም፣ የምር ሰውን አታስከፉ። እንደውም ጎበዝ፣ ጀግና፣ በርቶ በቃ በአጭር ጊዜ ውጤታማ ሆናችሁ ምናምን እንደማለት፣ በቃ ተስፋ እንዲቆርጡ እንዲናደዱ፣ በቃ ስኬት የሆነ ሰው እንኳን አግኝቶ ደስ አሁን እነዚህ ልጆች ተትናንቱ ዳኑ አይደል መኪና ገዛን ብለው የመጡት። አሁን በቃ በውጤታቸው እንኳን በቃ ደስታቸውን እንኳን ሳያጣጥሙ በቀየ ሀገር የምጥፎ ምጥፎ ነገር የምትሞሏቸው ማለት ነው። ለምን እንዲህ በቃ ስሩ እናንተም እንዲህ በልጥ ሰው እኮ አሰራሩን አስረዱኝ እንዴት ነው ብሎ በራሱ ይጣጣራል። በቃ በነገራችን ላይ ሁለት አይነት ቅናት አለ። አንደኛው ቅናት መንፈሳዊ ሲሆን፣ አንደኛው ደግሞ ሴጣናዊ ነው ማለት ነው። ሴጣናዊ ልክ አሁን እያየ ነው እንዳለ፣ እኔ ሳልለወጥ እሱ ለምን ተለወጠ? እኔ የሆነ ነገር ሳይኖረኝ እሱ ለምን ኖረ ኖሮ ምናምን ብለው እርድብን የሚሉ ሰዎች አሉ። አንዳንድ ሰው ደግሞ እንደ አርአያ ያደረገዋል፣ የሆነ ሞዴል ያደርገዋል። ገብታችኋል አይደለ? የሆነ ሰው ከእናንተ የተሻለ ሲሆን እሱን ሞዴል ታደረጉና፣ ኦኬ ብሩኬ እንደዚህ ተሳካለት፣ እኔም ደግሞ ጀግና ለሆን በቃ ልስራ፣ ጠንክሬ ከሰራሁ እንደሱ ጎበዝ ሆናለሁ ማለት። ይሄ መንፈሳዊ ነው ማለት ነው። ገብታችኋል አይደለ? የሰው ልጅ ሞዴል ሊኖረው ግድ ነው። የሆነ በቃ የሚያበረታታችሁ ጀግና ሰው ስታው ከጀግና ሰው ጋር ስትብሉ እናንተ ራሳችሁ ጀግና መሆን ትፈልጋላችሁ። በቃ ሰው የሚያየውን ነገር መሆን ይፈልጋል። ገብቷችኋል አይደል? ሌባ ጓደኛ ካላችሁ እናንተ ባሰርቁ እንኳን አብራችሁ ስትሆኑ ስትሆኑ ስትሆኑ ያ ነገር ምንድነው፣ ኖርማል እንደሆነ ጭንቅላታችሁ እየለመደው ይመጣል። ገብቷችኋል አይደል? አንዳንድ ሰው የሆነ ከሚያጨስ ጓደኛው ጋር አብሮ ይሆንና እኔ አላጨስም ወይም ሲቅሙ እኔ አልቅምም ግን አብራቸው ነው መቀመጠው ይላል። ባይቅምም እኮ በቃ ያለውን ነገር እንዳለ ያውቃል ሲጋራ ባያጨስም ጭሱ እንዳለ እሱ ያው እንዳለ ይገባል። ስለዚህ በመላመድ ሲውል ሲያድርግን ኖርማል ይሆነዋል። ገብታቸዋል። መጀመሪያ ሲጋራ ሲሸተው የሚያስነጥሰው የነበረው ከዛ ጭራሽ ማሽተት ይጀምራል ማለት ነው። ያ ማለት ስትለማመዱት ለማመዱት የሰዱ ጭንቅላት በመለማመድ ነው ስለሚለው። ስለዚህ የሆነ ጥሩ ነገር ስትመኙ ጎበዝ ከጎበዝ ጋር ስትሉ ጎበዝ ትሆናላችሁ። ከሰነፍ ጋር ስትሉ ደግሞ ሰነፍ እንደዚህ ከሀሜተኛ ስትውሉ ደግሞ ሀሜተኛ ትሆናላቸው ማለት ነው። ስለዚህ የሚሰራን ሰው ፕሊስ አበረታቱ፣ በቃ ወይንም ማበረታታት ስላቸው በቃ ጥሩ ነገር ወይ ካፋችሁ ጥሩ ነገር የማይወጣ ከሆነ ዝም በቃ። ቪዲዋቸውን ማትወዷቸው ከሆነ ስክሮል አርጋቸው እለፉ። ማንም አላስገደዳቸው አይደል። ግን ለምንድን ነው የዚህን ያክል ክፋት እነዚህ ለቶሪ አደለም ይወጣላቸው? በነገራችን ላይ ለፍተው ሰርተው ጠዋትና ማታ ቪዲዮ ክሬት አድርገው ኤዲት አድርገው አይዲያ አምጥተው ለፍተው ነው፣ በነገራችን ላይ ዝም ብሎ አይደለም። እንደዚያ ዓይነት ጀግና ሰው ደግሞ ስታገኙ ጎበዝ ምናምናምን እያላችሁ ጭራሽ ይሆናል በሌላ ነገር ተዉት። ባንስ በቃላታችሁ ማበረታታት አለባችሁ። በቃ ጎበዝ ነህ፣ ጀግና ነህ፣ በአጭር ጊዜ እንደዚህ ውጤታማ መሆንህ ምናምን ብሎ እንደማለት። በቃ የሌለ ነገር እሷ ከፋት እሷ እሷ ናት፣ አይደል? ራሷ ትናገር። እንዴት ነው እናንተ የማታቋት ሃይሚን ዝም ብላችሁ አይታችሁ ሀይሚ በብሩኬ ቀናችበት፣ ብሩኬ መኪና ስለገዛ እሷ ስላልገዛች ቀናችበት። አስተያየቷን አይታችኋታል። በቃ እንትን ብላለች ከልቧ አደለም፣ ሳቋ ራሱ የውሸት ነው ምናምን እንዲህ። ለእናቷ መጣ አስተማረች፣ እንዲህ እስኪ ያስቡት። እኔ የልቤን እኔ ያውቃለሁ አደለ? የሆነ ሰው መጥቶ አንቺ እንደዚህ እያሰብሽ ነው ማለት እኮ ነው አደለ? በሆድሽ በሆድሽ። እንግዲህ ፈጣሪ ነው አደለ፣ ልብና ኩላሊትን የሚያውቀው ሌላ ዶክተሮችም ይመረምራሉ ግን የውስጣችሁን የሚያውቀው ልባችሁን የሚያውቀው ፈጣሪ ብቻ ነው ስለዚህ እናንተ ለሀይሚ ልብ ለሀይሚ አስተሳሰብ እኛ እናውቃለን በሆዷ ይሄን እያሰበች ነው ስለ ብሩኬ እያላችሁ እያወራችሁ ነው እና ልቦና ይስጣችሁ የምር እንደዚ አይነት ሰዎችን በወሬ አታሳምናቸው ምክንያቱም በቃ ይሄ ምን የሚባል ሰው መሰላችሁ እንደዚ አይነት ሰው ይሄ ምንድን ነው እና ግን ማለት ነው እንደዚ አይነትን ሰው በመከራከር በፍጹም አታሸንፉት። በማሳመንም መቼም ለመሰላችሁ ውሸት እንደሆነ እያወቀው ይሄ እውነት ነው ብላችሁ የምትከራከሩ ሀያ አራት ሰዓት ቆይታችሁ ሰዓታችሁን ትገላላችሁ እንጂ ያ ሰው አያምንም። ስለዚህ እንደዚህ አይነት ሰው ጋር መራቅ ነው። ግን እነሱ ያው የኦዲየንሶች ስለሆኑ ከየትም አትርቋቸውም። ነገር ግን ምንድነው አይቶ እንዳላየ በማለፍ መጥፎ መጥፎ ኮሜንቶችን ባለማንበብ በቃ ነው እንጂ። አስቡት እነዚህ ልጆች እንግዲህ በጣም ብዙ ተመልካቾች አላቸው። ኦልሞስት ወደ አራት መቶ ከዛ ውስጥ ግን እነዚህ አሁን እየረበሻቸው ያሉት አንድ አምስት ስድስት ሰው የሆኑ ነው እና እነዚህ ነጥላ ራሱ ማውጣት አልነበረባትም። ሀሜ በቃ የታ እንዳላየ ማለፍ ነበረባት። ብሩኬ ግን አስተሳሰቡን በጣም ነው የማደንቀው። ምንድን ነው ያለው አንቺ እኮ ወደ ሶሻል ሚዲያ መጥተሻል። አንዴ እስከመጣሽ ድረስ ደግሞ ሁሌ ደጋፊን ብቻ አትፈልጊ፣ የሆነ ሰው ላይመቸው ይችላል እና የሆነ ነገር ሰው ልትባይ ትቻያለሽ። ይሄ ሶሻል ሚዲያ ላይ ከወጡ ሰዎች ትንሹና በቃ ኖርማሏ ትንሿ ነገር ናት። ስለዚህ ሌላም ራሱ ከዚህ የበለጠ ሊመጣብሽ ይችላል። ስለዚህ ሶሻል ሚዲያ ላይ አምነሽ አምነሽና ፈቅድሽ እስከወጣሽ ድረስ ገና ከዚህ በላይ ልትባይ ትቻያለሽ አላት ማለት ነው። አሁን ሀይሜ ከበዳት ምንድን ነው አንድ ማለት አንድም መጥፎ ደጋፊ ስላልነበራት፣ ሁሉም ሀይሚ ሀይሚ ሀይሚ ጨረቃችን፣ ንግስታችን፣ ቅመማችን እያላት ስለነበረ አሁን ደግሞ ያላሰበችውን ሳያሳስቧት በጣም ተናዳለች። ነገር ግን ብሩኬ እንዳለው ነው፣ ሶሻል ሚዲያ ላይ ስትወጡ ማለት ነው የፈለገ ጻድቅ ብትሆኑ፣ የፈለገ የዋህ ብትሆኑ፣ የሆነ ሰው ይወዳቸዋል፣ የሆነ ሰው ይጠላቸዋል። እነዛ ሰዎች ስለሚያውቋቸው አይደለም፣ በቃ አይተው በቃ ቆሌ ያልወድደው ይሄ ሰው ብሎ ሊጠምዳቸው ይችላል። ስለእናንተ ምንነት ሳያቅ ስራችሁን ሳያቅ አስተሳሰባችሁን ሳያቅ አይቶ፣ በአይኑ ብቻ አይቶ አትመቹትም። ካልተመቻቹት መብቱ ነው። በቃ ማሳለፍ ሲችል ግን ምንድን ነው ገብቶ ይቆምታል። የሚኮምተው ደግሞ የሌለ ኮሜንት ማለት ነው። እና እንደዚህ ሰውን በንግግር የምትሰብሩ ሰዎች ወደ ራሳችሁ ተመለሱ። በነገራችን ላይ ቃል በጣም መጥፎ ነገር ነው። ቃል ሰውን እንደሚያነሳ ሁላ ሰውን መጣል በጣም አቅም አለው። በጣም መጥፎ ነገር ነው፣ ክፉ ነገር መነጋገር። ስለዚህ መቼም ለእናንተ ሲባል ከሶሻል ሚዲያ ሰው አይጠፋም፣ ገብታችኋል። እናንተ ግን የምትፈልጉትን የማየት የማትፈልጉትን የመተው መብት አላችሁ ማለት ነው። ስለዚህ ክፉ አትሆኑ፣ በቃ ይሄ ለወሬ እዛ ጋ እዛ ጋ ቁጭ ብላችሁ መጥፎ ኮሜንት ከምትኮመንቱ ለራሳችሁ ለምን የሆነ ነገር አታደርጉ? ገብታችኋል። ለምንድን ነው ብራችሁም ሞልታችሁ በዳታ ምናምን እየተጠቀማችሁ ወይም በዋይፋይም ሊሆን ይችላል፣ ስንት ነገር በቃ ማየት ስትችሉ ሰውን ለመሳደብ ስራ ይብላችሁ፣ ሰርች አርጋችሁ ገብታችሁ ቪዲዮን እስከ መጨረሻ አይታችሁ ከዛ ደግሞ መጥፎ ንግግር መናገር ማለት ይደብራል። ማለት ሰው ልጆቹ መጥፎ ቢሆኑ ሰው ሲናደድ አው ያደርጋል ማለት የሆነ ሰው ሳናድዳችሁ ስሜታዊ ከሆናችሁ የሆነ ነገር ልትሉ ትችላላችሁ። እነዚህ ልጆች ሰው ጋር አይደርሱም። ፖለቲካ ጋር የሉበትም፣ ዘር ላይ የሉበትም፣ ሃይማኖት ላይ የሉበትም። ስለ ፍቅርና ስለ ፍቅር እሱም ስለ ሰው ሀሜት ምናምን ነገር አይደለም፣ ስለራሳቸው ላይፍ በቃ። አሁን እነዚህ ልጆች እንዴት ነው ሊሰደቡ የሚችለው? ወይም ደግሞ እንዴት ነው ሃይሚ በብሩኬ እንደዚህና ብሩኬ ለሃይሚ እንደዚህ ነው ምናምን? እንዴ እነሱ እየተናገሯል እያሳዩ ነው አይደል? እንዴ እነሱን ለመለያየት የዚህን ያክል ርቀት መሄድ ለምን አስፈለገ? ለምን ምቀኛ ትሆናላችሁ? ምቀኛ ከመሆን ራሳችሁን ስሩ። በቃ የምር በማውራት ምንም አይመጣ፣ ጨጓራ መላጠ። በተለይ ምቀኞች ከሆናችሁ ማለት ነው። በቃ ደስተኞች ያለ እድሜያችሁ ላ ነው የምታረጁት። ምክንያቱም ቅናተኛ ስለሆናችሁ ያኛው ሲበልጣችሁ ስትንጨረጨሩ፣ የሆነ ሰው ሲበልጣችሁ ስትንጨረጨሩ ማለት ነው ከዛ ያለ እድሜያችሁ አርጅታችሁ፣ የምር ይሁን ያለ እድሜያችሁ ሽበታችሁ፣ ማዳታችሁ ምናምን ወጥቶ ማለት ነው። ጭራሽ ከሰውነት ጎዳና ነው የምትወጡት ማለት ነው። አይደለም ቅናት ቂም ራሱ ጥሩ አይደለም። እንዲህ ለሰው ጥሩ ነገር ተመኙ። በቃ እናንተ ሊኖራችሁ የምትፈልጉትን መጽሐፉም እንደዛ ነው የሚያዘው፣ ለእናንተ ሊኖራችሁ የምትፈልጉትን ለሰው አድርጉ ነው አይደል? እናንተ ግን ማድረግ ቢያቅታችሁ እንኳን ዝም በሉ። በቃ የቅናት መንፈስ ካለባችሁ ደግሞ ጸሎት አድርጉ፣ ተሳሉ። የምር በቃ ፈጣሪ ከዚህ ነገር አውጣኝ ብላ ምናምን ብላችሁ ማለት ነው። ምክንያቱም ይሄ የሴጣናዊ እንትን ነው። ይሄ ቅናት ምናምን በሰው ስኬት መናደድ ምናምን ይሄ ጤነኝነት አይደለም ማለት ነው። ለማንኛውም ልጆቹን አታስከፏቸው፣ የምር አታስከፏቸው። ይደብራል። ያላሰቡትን ነገር እያሳሰባችሁ እንደዚህ አታደርጓቸው እላቸዋለሁ። ደግሞ እኮ አላቅም ግን እንዴት እንደሆነ እነሱም ግን ብለዋል። ብዙዎቻችሁን አይደለም፣ ቢያንስ ከአምስት የማይበልጡ ሰዎች ናቸው አሁን እንደዚህ ብጥብጥ ያደረጓቸው እና እነዚያ ደግሞ ያንን የኮመቱ ሰዎች ደግሞ እነማን እነማን እንደሆነ ራሳቸውን ያውቃሉ ማለት ነው። ስለዚህ በዚህ ስራቸው ልታፍሩ ተጸጸቱ ይገባል። የሰው ሰላም አትንሱ። የምር በእናንተ ምክንያት የሆነ ቀናቸው ሲበላሽ ራሱ ይደብራል። ስለዚህ ክፉ ነገር አትጻፉም አትመኙም። መጽሐፍ ብቻ አይደለም በነገራችን ላይ ለእናንተ ለራሱ ለባለቤቶቹ ጥሩ አይደለም። ይህ ቅናት፣ ብስጭት ነገር የሆነ በቃ ውስጣችሁ በተንኮል የተሞላ ከሆነ በቃ ምንም በቃ የሆነ ተቅበዝብዛችሁ ነው የምትኖሩት። ምንም ነገር በቃ የሆነ ነገር ትፈልጋላቸው እዛ ስኬታችሁ ላይ ራሱ ብትደርሱ ደስተኛ አይደላችሁ። ምክንያቱም የምታስቡት ተንኮል፣ ውድቀት፣ የሆነ ነገር ስለሆነ ማለት ነው። ስለዚህ በቃ ክፉ አትሆኑ። በቃ ይሄ ከዲፕሬሽን መውጣት ከፈለጋችሁ ህይወታችሁ ያማረ እንደሆነ ደስተኛ ውስጣዊ ደስተኛ ላ የሆነ ዝም ብላቸው ለሰው ይምሰል ሳይሆን ከልብ የሚመነጭ ደስታ እንድኖራችሁ ከፈለጋችሁ ቅን ሆኑ ቅን ተመኙ ለሁሉም ለሰው ልጆች በሙሉ ጠላታቸውንም ጨምሮ፣ ክፉ አትመኙ ለሰው ማለት ነው። ስለዚህ እነዚህ ልጆች ተዋቸው፣ የምር ተዋቸው። ሀይሚ በብሩኬ አልቀን ናቸው። ከፈለገች ቤት መስራት መግዛት ትችላለች፣ ገዝታም ሊሆን ይችላል። ግን አንዳንድ ሰው ታቃላቸው፣ ሚዲያ ላይ እንዲወራበት ማሳየት አይፈልግም። ለምን እንደዚህ ወሬ ስለሚመጣ፣ እንደዚህ የሚያስጠላ ነገር ስለሚመጣ። ብዙዎቹ አላቸው ግን ማውራት አይፈልጉም። ገብቷቸዋል አይደለም። በፊት አሁን የተንቢ ሁሉን ነገር ታሳይ ነበር ሁሉን ነገር ትናገር ነበርና የሆነ ሳለ ምናለች እንድትናገራለች እና እንዳንዴ ልማዷ ዝም በይ እየተባልኩ ነው ሁሉን ነገር አታውሪ ሚዲያ ላይ ተብዬ አለው እና ጥሩ አደለም፣ ተባልኩኝ ምናምን ብላ ስትናገር ነበር። እውነቷን ነው። ይሄ አለኝ አለኝ አለኝ አለኝ ማለት ራሱ ጥሩ አደለም። በቃ ካለ ኦኬ ኑሪበት የግድ ሁሉ ማለት ራሱ አይጠበቅባቸውም ማለት ነው። ስለዚህ ሀይሚ ብሩኬ የመኪና ሲገዛ እሷን ቤት ሊገዛ ትችላለች፣ ወይም ደግሞ እስካሁን ቤት ሊኖራት ይችላል። የግድ ለእናንተ ስላላሳየቻቸው የላትም ማለት አይደለም። ቢኖራትም ባይኖራትም ግን ህይወቷ የሚመለከተው እሷን ነው። ማግኘት ማጣቷ እሷን ነው የሚመለከተው። እናንተ የእነሱን ፍቅር ነው ማየት የምትፈልጉት? ቪዲዮዋችሁን እዩ፣ የማትወዷቸው ከሆነ አትመልከቱ እንጂ በማያገባቸው ገብታቸው እነሱን እንደዚህ አድርጋቸው መበጥበጥ ተገቢ ነው ብዬ አላስብም እና ወደ ራሳችሁ ተመለሱ። ጥሩ ሰው ስትሆኑ ጠቀሜታው አንድ ቁጥር መጀመሪያ ላይ የምትጠቀሙት ራሳችሁ ናችሁ። መልካም በማሰባችሁ በቃ መልካም ነገር ከአንደበታችሁ መልካም ቃል ሲወጣችሁ ምናምን እናንተ ንጹሕ እየሆናችሁ ትመጣላችሁ፣ ደስተኛ እየሆናችሁ ትመጣላችሁ። በነገራችን ላይ ሰው የሚጽፈውም የሚያወራውም የውስጡን ነው የውስጡ ነው እዛ ጋር የሚያሳየው ማለት ነው። ሰላም የሌለው ሰው እንዴት ነው ብሎ ሰላም ነገር የሚጽፈው ገብታችኋል ብስጭት ንዴት ስላለበት እዛም ሄዶ ሰውን ማናደድ ነው የሚፈልገው ልክ እሱ እንደተናደደ ያ ሰው እንድናደድ ይፈልጋል ስለዚህ እናንተ መጀመሪያ ሰላም ሆኑ ከእናንተ ሞልቶ የፈሰሰው ሰላም ለሌላ ይደርሳል ማለት ነው ስለዚህ ማስተዋል ይስጣችሁ እና በመጨረሻም ያው ሀይሜ ከብሩኬ ጋር ተገናኝታ ነበረ። መኪና ካልነዳሁ ሞች ይገኛለሁ ብላም መኪና አስነድቷታል። ግን በጣም ጎበዝ ናት። አስባችታል መኪና ነርታ አታውቅም። በዛ ላይ ደግሞ አዲስ መኪና ምናምን ነገር ያው ትንሽ ሄዳለች። ግን ከሄደች በኋላ ማቆሚያው ምናምን ነገር ጠፍቷ ትንሽ ተደነባብራለች። ብሩኬ ራሱ ገልብጣ ነበር ሲል ነበር እና ሌላ ጊዜ ሌላ ቦታ ውስጅ በደንብ አሳይሻለሁ አስተምርሻለሁ። እዚህ ጋር አንደኛ መንገዱ ጠባብ ነው፣ ሁለተኛ ደግሞ ኳስ ምናምን የሚጫወት ልጆች ስለነበሩ በደንብ መንገዱ አልተመቻቸውም። ለዛ ትንሽ ብቻ ነው የሄደችው በመኪና እና ጎበዝ ናት። ግን የምር አያያዘዋ ምናምን ነገር ምናምን እና በጣም ጎበዝ ናት። ሁለት ሶስት የብታይ በጣም ጎበዝ ሹፌር ይወጣታል ማለት ነው። ትዝ ካላችሁ ሩት ተራሱ መኪና ስነደኝ ነው ሳለ መጀመሪያ ስትለማመድ በአንዴ ነበር ይዘው ላሸለችው እና በጣም ጎበዝ ናት። በነገራችን ልጅ ድፍረት እራሱ አስፈላጊ ነው ብየላለሁ። ማለት እውቀትም እውቀት ኖሯቸው ድፍረቱ ከሌላቸው እንትን ይንቀጠቀጣላቸው። አንዳንድ ሰው ደግሞ እውቀት ራሱ ሳይኖረው ድፍረት አለው እና በድፍረቱ ብቻ ይነዳ ማለት ሳይሆን፣ ብቻ እችላለሁ ብሎ ማሰብ ነው መጀመሪያ ለሆነ ነገር ቀላል የሚያደርግላቸው እና ሃይሚ በብሩኬ መኪና ስትለማመድ ነበረ ማለት ነው። ባለው ትናንትና ደግሞ በ ምፍታህ ቤት ሰርፕራይዝ አለሽ ምናምን ነገር ብሏት ነበረ። እሷም ደግሞ ካልነገርከኝ ዛሬ እንቅልፍ አልተኛሁም እሱን ሳስብ ነበርና አሁን ካልነገርከኝ ብላ ቀውጠው ነበር። እሱ ግን ላይሳካም ስለሚችል አስቀድሜ ቃል አልገባም። ቃል ከገባሁኝ ላይሳካ ይችላል። እኔ ደግሞ ቃል ገብቼ ካልተሳካ ሲቀር ጥሩ ስላልሆነ እንግዲህ ሆድሽን እየቆረጠሽን ቢሆን ቻላርጊው ብሏት አሳምኗታል ማለት ነው። እና እውነቱን ነው ምክንያቱም አንዳንዴ ባፍ ይሄዳል ታውቃላችሁ አይደለ? ይህን አድርጋለሁ አድርጋለሁ ትሉና ተግባር ዜሮ ይሆናል። ስለዚህ ማድረግ የፈለጋችሁትን ነገር ለማንም አትንገሩ። የምር ውጤታማ፣ ስኬታማ መሆን የምትፈልጉ ከሆነ የሆነ ነገር ካሰባችሁ እናንተ ብቻ አወቁ በቃ ከዛ ታደርጉና አድርጋችሁ ማሳየት ነው እንጂ እንደዚህ አድርግ ያሳያችኋል ምናምን ነገር አትበሉ። ሙያ በልብ ነው ይባላል። ለማንኛውም ጓደኞች፣ ስላዳመጣችሁኝ በጣም አመሰግናለሁ። ስለምታበረታቱኝ አመሰግናለሁ። ክብር በሉልኝ።